ቤተሰብ እንኳን ደስ አላችሁ። በጣም ደስ ብሎኛል። የምር እውነት ለመናገር በጣም ደስ ብሎኛል። እንግዲህ እንደምታዩት ሩታ ዩቱብ ከከፈተችው ዘጠኝ ወር ነው። በዘጠኝ ወር ውስጥ እንግዲህ አስባችሁ ሁለት መቶ ሺህ ገብታለች። የኔ ጀግና፣ የኔ አንበሳ ከዚህ በለጠ እውነት ይገባሻል። ሩታ የኔ አንበላል ማለት ነው። የምር በጣም ደስ ብሎኛል። ቤተሰብ ሁላችሁም እንኳን ደስ አላችሁ ለማለት ፈልጋለሁ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልይ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ፣ የኔ ውድ ቤተሰቦቼ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። የምር በጣም ደስ ስላለኝ እንግዲህ ሩታይ መቶ ሺህ ልትገባ ልትገባ ልትገባ እያልኩ ነበርና በጣም ነው ወዳ ነው የገባችው። ለመናገር በጣም ደስ ብሎኛል። ሩታይ የኔ ጀግና የኔ ጣም በላል የሴቶች በላይ የሴቶች ጀግና ብዬሻለሁ እውነት ለመናገር እንግዲህ በሁለት ዓመት ሁለት ዓመት ሞልታለች። እንደ ሩታዬ ወደ ሚዲያ ከመጣች እንግዲህ በሁለት ሁለት ዓመት ሰዓት ሞላ። እንግዲህ ታሪክ ሰርታለች፣ የሁሉም ቻላ እያሳደገችው ሩታዬ ናት፣ እውነት ለመናገር ማለት ነው። እኛም በእሷ ምክንያት አድገናል፣ እውነት ለመናገር ያላደገ ሰው የለም በሩታ ምክንያት ማለት ነው። የሩታን ፎቶ ለጥፎ ስንት ስንት ስንት ያላደገ ሰው የለም። እውነትና ወራ ከተባለ ማለት ነው። እና ሙሉ ዩቱበር ነው ታዋቂ የሆነ አውሌ ማለት ነው። እና ኢዲሜ ላ ሩታ በሉ እንግዲህ፣ ሩታዬ ከዚህ በለጠ ይገባሻል። እውነት ለመናገር በጣም ደስ ብሎኛል ቤተሰብ። እኔ እንጃ ቃላት የለኝም። ከምንም በላይ ደስ ብሎኛል ማለት ነው። ሩታዬ ከዚህ በለጠ ደግሞ ትልቅ ደረጃ ደርሰሽ እንደምናይሽ ተስፋ አድርጋለሁ ማለት ነው። ገና አንድ ሚሊየን ትገባለሽ። ይሄ ትንሽ ነው። ገና ከዚህ በለጠ ትልቅ ደረጃ ትደርሳለሽ የኔ ውድ፣ በጣም ደስ ብሎኛል። በዚህ አጋጣሚ ሁላችሁም የሩቴ ወዳጆች፣ ሁላችሁም የእሷን ቻናል በየቲክቶክ ሼር የምታደርጉ ሁላችሁም እንኳን ደስ አላችሁ። የእሷ ደስታ የሚያስደስታችሁ ብቻ እንኳን ደስ አላችሁ። የእናንተ እጅ ነው ይሄ ሁሉ ማለት ነው። እውነት ለመናገር በየቦታ ሼር ያደረጋችኋት በቃ የምታበረታቱ ምርጥ ኦዲየንሶች አላት። እኔ እንጃ ቃላት የለኝ ለእናንተ በዚህ አጋጣሚ እንኳን ደስ አላችሁ ለማለት ፈልጋለሁ። እውነት ለመናገር በጣም ልዩ ቀኑ ለሁላችንም በጣም ደስ ብሎኛል። ርታዬ የኔ ውድ ገና ከዚህ በለጠ ትልቅ ደረጃ ደርሰሽ እንዳማይሽ ተስፋ አደርጋለሁ የኔ ቆንጆ። ለማንም ቦታ እንዳሰጪ ለማንም ማለት ነው እና አንቺ ጀግና ሴት ነሽ። በአንቺ የሚቀኑ ሰዎች ናቸው፣ በአንቺ እንደዚህ የሚሆኑ ማለት ነው። ለማንም ሰው ቦታ እንዳሰጪ፣ እኛም አለን ከጎንሽ ነን። ባርችልን ከዚህ በለጠ ይገባሻል የኔ ጀግና፣ የሚዲያ መሪ፣ የኔ ድምቀት ብዬሻለሁ። ሚዲያ ካለ አንቺ ደስ አይልም ምንም ነገር ማለት ነው እና አንቺ ትን ላይ ያለሽ የምልሽ ሁሌ ለምክንያት ነው ሁሌ ወደፊት ነው። ሁሌ ወደፊት ለማንም ቦታ እንዳሰጪ። የኔ ጀግና የኔ አንበሳ ብዬሻለሁ። የኔ የኔ በቃ ምን እንዳምላችሁ አላውቅም። እውነት ቃላት የለኝም ለሩታይ ማለት ነው እና ከዚህ በለጠ ደግሞ ትልቅ ደርሰሽ ትልቅ ቦታ ደርሰሽ እንደማይሽ እርግጠኛ ነኝ። በዚህ በዘጠኝ ወር ውስጥ እንግዲህ ታሪክ ሰርታለች። እውነት ለመናገር ሰው በስንት ዓመት እስከ ዛሬ ሁለት መቶ ሺህ ያልገቡ ልጆች አሉ። እንግዲህ ሩታ በዘጠኝ ወር ውስጥ ሁለት መቶ ሺህ ገብታለች ማለት ነው። ይህ ታሪክ ነው። እውነት ለመናገር ማለት ነው እና እና ታምሮ ሆኖብኛል ማለት ነው እና ለሁላችን እንደዚህ የሰው ፍቅር ይስጣም ማለት ነው እና የሩታ እኔ እንጃ የሩታ ወዳጆች ትላይ ያላችሁ የእውነት እኔንጃ ለእናንተ ምንም ብዬ እንደምገልጽላችሁ አላቅም። ከዚህ በለጥ ከዚህ በለጥ ከዚህ በለጥ ሩታዬ ይገባሻል፣ የኔ ቆንጆ ይህ ይህን የሚግስት ብዬሻለሁ። እና ቤተሰቦቼ ቪዲዮ ንክ ወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ ለማለት ትፈልጋለሁ የእኔ ውዶች ማለት ነው። ስለዚህ ሩታዬ ሁሌ ወደፊት ናት፣ ወደፊት ናት ለማንም እጅ እንዳስጪ፣ ለትዳርሽ ደግሞ ለማንም ክፍተት አታስገቢ ማለት ነው። አንቺ ኮ ቢሌ ሴት ነሽ፣ ሁሌ እንደዛ ነው ምለው ማለት ነው። እና አንቺ ቢሌ ሴት ነሽ፣ እና ከአንች ብዙ ነገሮች ሰው ተምሯል። እድሜ ለሩታ በሉ፣ ብዙ ነገር ኮ ነው ያሳባችሁ ሩታ፣ እውነት ለመናገር ማለት ነው። ሁላችሁም ተቃላችሁ፣ እርግጠኛ ነኝ ይሄ ማንም ሰው ይመሰክራል እውነት ለመናገር። እና ርታይ ይህማችሽ የኔ ቆንጆ የኔ ልዩ ብየሻለሁ። ፈጣሪ ይጠብቅሽ ባለሽበት ቦታ እና ሁሌ ወድሻለሁ የኔ ውድ ማለት ነው። ወደፊት ወደፊት የኔ ብርቱ ሴት የኔ ጠንካራ ለማንም ሰው እጅ ማሰጣው ጠንካራ ሴት ናት። እውነት ለመናገር ማለት ነው። እና ቃላት የለኝም፣ ቤተሰብ ደስ ብሎኛል። ከምንም በላይ ልዩ ቀን ነው ለሁላችንም። እንኳን ደስ አላችሁ። በዚህ አጋጣሚ ሁላችሁም እንኳን ደስ አላችሁ። የግሬስ ፋሚሊ በሙሉ እንኳን ደስ አላችሁ ብያለሁ፣ የኔ ውዶች ማለት ነው። ቃላት የለኝም ለእናንተ። ሁሌ ወደፊት ብያችኋለሁ፣ የኔ ውዶች ማለት ነው። ቪዲዮን ከወደዳችሁ ላይክ ሼር በማድረግ አበረታቱኝ።